ከአሜሪካ ዲፖርት ተደርጌ ከምመለስ እዚሁ ብትገሉኝ ይሻለኛል ብላ የተናገረች ኢትዮጵያዊቷ ሴት በዓለም ዙሪያ መነጋገሪያ ሆናለች። ስለሱ አዳዲስ ኢንፎርሜሽኖችን ይዤላችኋለሁ። እንዲሁም ደግሞ ለእናትህ ወሬ እያቃበልክ ነው በሚል ሶስት ቀን በእራብ ቀጥቶ እንዲሁም ደብድቦ የገደለው አባት በእስራት ተቀጥቷል። ስለዚህም አዳዲስ ኢንፎርሜሽኖችን እነግራችኋለሁ። በዱር ይነተ ገጸ ባህሪ ቲክቶክ ላይ የምናውቃት ታዋቂዋ ቲክቶከር ኑሃሚን ለእናቷ ቤት መግዛቷ እና ከሊስትሮ ጀምሮ በጣም ከባባድ ስራዎችን እንደሰራች በኢቢኤስ ላይ ቀርባ ተናግራለች። እጅግ በጣም በዚህ ሳምንት መነጋገሪያ ሁናለች። እንዲሁም ሌሎች አዝናኝና አስቂኝ ቪዲዮዎችን ጨምሬ ተመልሼ መጥቻለሁ። ሰላም ለእናንተ ው እንደምን አላችሁልኝ? መለፌ ደው ነኝ። በቀጥታ ወደ ቪዲዮዎቹ እናልፋለን። ሰብስክራይብ፣ ላይክ እንዳይረሳ ፈታ ፈታ ፈታ እያልን እንቀጥላለን ማለት ነው። አቦና ተሰት

ይሄ እብድዮን አፍሪካዊ እንግዲህ በጣም ነው የሚመቸኝ። ሙዚክ ሪያክሽን ላይ ነው የሚሰራው። አማርኛ ለመናገር የሚያደርገው ጥረት በጣም ነው የሚያዝናናኝ።

አንቺስ ምን ሆነሽ ነው? እኔ አሁን ቲክቶክ መንደር ላይ የምናያቸው ሴቶች አብዛኛው ሁሉንም ማለት ሰውን አብዛኞቻቸው እኔ እከሊት እከሌ ካልነካይ ላትነካ፣ ካልነካይ ላልነካ፣ ካልደረስክብኝ ላልደርስብህ፣ ሆን ብለህ ከነካይን ግን የሴቶች ሚኒስተር ጋር ሄጅብ ኮሜንት እንደምሰጥና ፌሚኒስትን እንደምቀላቀል አልገባለሁ ነው የሚሉት። እንደዚህ ቻይና የተባረቀች በዚህ ዘመን፣ እረ ፈጣሪ ሆይ፣ ይችን የመሰለች ወይ በቀይ ወይ በጥቁሯ ወይ እንደው በጠይሟ፣ እረ አምጣልኝ እባካችሁ፣ የማመስግኝ ለመብላት ያብቃኝ፣ ለማግባት ያብቃኝ። እውነት ደስ ያለኝ፣ የምር ንግግሯ ደስ አይለም? በጣም እንደው የሴት ልጅ ወዝ ያለው ለሱም ለኔ መሮን አለ ነገሩን ታደርገዋለች አታረገውም፣ ሌላ ነገር ነው እሱ ውስጥ መግባት አንፈልግም። ነገር ግን ለቃሉ እንኳን፣ ለንግግሩ እንኳን በሉ እንደዛ አንቺስ

ቲክታክ ላይ በጣም መነጋገር የሆነች ሴትና የብዙ ወንዶች ምርጫ ሆናለች። ለማንኛውም እናንተ የራሳችሁ ነው ሀሳብ ስጡበት። እኔ ወደ እውነታው ስንመጣ እንደዛ ይሆናሉ ወይ የሚለውን ጥያቄ ለወላጅ እናቱ ወሬ ያቀብላል በሚል ሰበብ የሰባት ዓመቱን የገዛ ልጁን ላይ የድብደባ ወንጀል በመፈጸም በረሃብና ጥም ተሰቃይቶ እንዲሞት ያደረገው አባት በእስራት ተቀጣ። በምስራቅ ሐረርጌ ዞን ሚደጋቱ ላ ዜሮ አንድ ቀበሌ ውስጥ ለእናቱ ወሬ ያቀብላል በሚል ሰበብ የድብደባ ወንጀል በማድረስ ለሶስት ቀናት ሰላምና ውሃ ሳያገኝ በረሃብና በውሃ ጥም እንዲሞት ያደረገው ግለሰብ በስርዓት መቀጣቱን የምስራቅ ሐረርጌ ዞን አቃቢ ሕግ ጽህፈት ቤት አስታውቋል። የምስራቅ ሐረርጌ ዞን አቃቢ ሕግ ጽህፈት ቤት የተለያዩ ወንጀሎች፣ የነፍስ ግድያ ምርመራ ቡድን እንደገለጸው ተከሳሽ ከድር ከሊፋ አብዱላ የተባለው ግለሰብ ከህጋዊ ባለቤቱና ከልጁ እናት ጋር በተፈጠረ ግጭት ለጊዜው ኦብሳ ከድር የተባለው ልጅ እናቱ እሱ ጋር አስቀምጣ ወደ ቤተሰቦቿ እንደሄደች ተገልጿል። ተከሳሹ ከባለቤቱ ጋር ህጋዊ ፍቺ ለመፈ በሂደት ላይ ያለ የሰባት አመቱ ታዳጊ ለእናቱ የተለያዩ ወሬዎችን ያቀብላል በማለት በተለያዩ ጊዜያት የድብደባ ድርጊት ይፈጽምበት እንደነበር መግለጫው አመላክቷል። በዚሁ መሰረትም ጥቅምት 21 ቀን 2017 ዓ.ም ከምሽቱ 12 ሰዓት ላይ ለእናቱ ወሬ ማቀበልህን አልተውክም በማለት በሰባት አመቱ ልጅ ላይ በተከሰከሰ ጫማ ኩላሊቱ ላይ እንዲሁም የተለያዩ የጀርባ አጥንቶቹን በመርገጥ በአፈንጫውና በአፉ ደም እንዲወጣ ማድረጉንም በማስረጃ አስረጋግጠዋል። ተከሳሹ በሰባት አመቱ ልጅ ላይ ይህንን ድርጊት ከተፈጸመ በኋላም የህክምና እርዳታ እንዳያገኝ በማድረግ ለተከታታይ ሶስት ቀናት ምግብና ውሃ በመከልከል እንዲሁም ጎረቤቶች የመጡትን ምግብ ተቀብሎ በመጥፋት ከጎጆ ልጅ ሆዶ አብጦ ጥቅምት 30 ቀን 2017 ዓ ም ህይወቱ አልፏል። የልጁ ሞት ተከትሎ የአካባቢው ነዋሪዎች ለፖሊስ በሰጡት ጥቆማ መሰረት ተከሳሹ በቁጥጥር ስር በመዋል የሟችን አስክሬን ወደ ሆስፒታል በመላክ የምርመራ መዝገቡ በበቂ ማስረጃ በማጠናቀር ለአቃቢ ህግ ተልኳል። አቃቢ ህግም በከባድ ሰው መግደል ወንጀል ህግ 539 ንዑስ አንቀጽ 2 ስራ የተመስርቶ ግተስ ሲመለከት የነበረው የምስራቅ ሀረርጌዞን ከፍተኛ ፍርድ ቤት ግንቦት 17 ቀን 2017 ዓ ምት በኋሎች ለወጥ ተተሳሽ ከድር ከሊፋ አብድላሂ በእርሱ ስር የሚተዳደርና ራሱ መከላከል የማይችል ህፃን ልጅ በአሰቃቂ ሁኔታ የድብደባ ጉዳት አድርሰውበት በምግብና በውሃ መጥቃት ለሞት እንዲዳረግ ማድረጉ እጅግ ነውረኛ ጨካኝና ደገኛ መሆኑን የሚያሳይ በመሆኑ ፍርድ ቤቱ ይህንን ግንዛቤ ውስጥ በማስገባት በ16 ዓመት ከስድስት ወረስ ስራት እንዲቀጣ የወሰነበት መሆኑን ምስራቅ ሀረርጌ ዞን አቃቤ ህግ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ቡድን ምርመራ መግለጫ አመላክተዋል። እንግዲህ ለእናትህ ወሬ እያቃበልክ ነው በሚል ልጁን ደብድቦ የገደለው አባት በ16 አመት ጽኑ ስራ እንዲቀጣ ተወስኖበታል። ግን በጣም በጣም የሚያሳዝን ነገር ነው። እንግዲህ ምንም ገና ጨቅላ ሕጻን ልጅ ለእናትህ ወሬ ያቀበልክ በሚል ደብድቦ ሶስት ቀን ምግብ ከልክሎ መግደሉ በጣም በጣም ያናዳ ወደ ኢትዮጵያ ዲፖርት ተደርጌ ከምመለስ እዚሁ ሞቴን እመርጣለሁ ማለቷ ተገለጸ። ምንድን ነው የተፈጠረው? በአጭሩ መረጃውን ልንገራችሁን። ወደ ኢትዮጵያ ከምመለስ ሞቴን እመርጣለሁ ስትል በአይሲኢ እስር ቤት ውስጥ የምትገኘው የኢትዮጵያ ተናገረች። ለእሷና ለቤተሰቦቿ ደህንነት ስትል እውነተኛ ስሟን እንዲገለጽ ያልፈለገችው አበባም ከኢትዮጵያ ወጥታ መጀመሪያ የሄደችው ሜክሲኮ ነበር። እቅዷ ከሜክሲኮ ወደ አሜሪካ በመግባት ጥገኝነት መጠየቅም ነበረም። ይሁንና ሪዮ ግራንዴ ወንዝ ዳርቻ ላይ እያለች ወደ አሜሪካ የመግባት እድሏ ጠበበ። ያኔ ፕሬዚዳንት ትራምፕ ለሁለተኛ ጊዜ ስልጣን የያዙበት ጊዜ ነበርና በደቡባዊ አሜሪካ የሚገኘው ድንበር ላይ ጥብቅ ቁጥጥር እንዲደረግ ሰቱ። ይህ ትዕዛዝም አበባ በድንበር አልፋ አሜሪካ በመግባት ጥገኝነት የመጠየቅ እድሏን አጨለመም። በመሆኑም በሪዮ ግራንዴን ወንዝ ዋኝታ በማለፍ ቴክሳስ ገባችም። ከዚያም ለተባበሩት መንግስታት ድርጅት የ ኮንቬንሽን አጌንስት ቶርቸር ማመልከቻ ያስገባች ይህ ድርጅት በአገራቸው መንግስት ስቃይ ለሚደርስባቸው ሰዎች ከለላ የሚሰጥ በመሆኑም ለተወሰነ ጊዜ ከአሜሪካ እንዳትባረር አድርጓት ነበር ነገር ግን ትራምፕ እንደገና በወቶ ትዕዛዝ በስደተኞች ላይ ዘመቻ እንዲደረግ ማድረጋቸው አበባም በአሜሪካ ኢሚግሬሽንና ከስተምስ ግብረ ኃይል ወይም አይሲኢ እጅ እንድትወድቅ ምክንያት ሆነ። የአበባ ጠበቃ በመሆን እየተከራከር ያሉት ሲድኒ ጆንሰን ሲናገሩም የአይሲኢ ኃላፊዎች እኛ ምንም ማድረግ አንችልም ብሎኛል በማለት አስረድተዋል። የኮንቬንሽን አገንስት ቶርቸር አመልካቾች ዓለም አቀፍ ከለላም ያላቸውና በዓለም አቀፍ ሕግ መሰረት ጥበቃ ሊደረግላቸው የሚገባ ቢሆንም የትራምፕ ትዕዛዝ ግን ይህንን ማክበርና ማስከበር እንዳልቻለ ጠበቃው ተናግሯል። ጠበቃው እንደገለጹት አበባም ወደ ኢትዮጵያ ከተመለሰች መንግስት እንደሚገላት ብትናገርም የሚሰማት አታለችም። አይሲኢ የኢትዮጵያ መንግስት ፓስፖርት እንደሰጣትና የጉዞ ሰነዷ እንዳመቻቸ ወደ ኢትዮጵያ እንደሚልካት ለጠበቃው ገልጾላቸዋል። አበባ ወደ ኢትዮጵያ ከምመለስ ብሞት ይሻለኛል የሚል ቃል ምናገባን የጠቀሱት ጠበቃው አሜሪካ የምትከርበትና ከመባረር የምድንበት እድል ጠባብ መሆኑን ማስታወቃቸው ካሊፎርኒያ ኒውስሩም ካቀረበው ዘገባ ተመልክታል። እንግዲህ ሰው በኢትዮጵያ በሀገሩ ምን ያህል ተስፋ እንደቆረጠ የሚያሳይ ነው። እዛ ደርሶ ከምመለስ ሞቴን እመርጣለሁ የሚል ውሳኔ ላይ ከደረሰ አንድ ሰው ምን ያህል በሀገራችን ሰዎች ተስፋ እየቆረጡ እንዳሉ ነው የሚያሳየው። ለማንኛውም ውድ ቤተሰቦቼ በሀገራችን ተስፋ መቁረጥ የለብንም። የትም የትም የትም ብንሄድ እንደ ሀገር የሚሆን ነገር የለም። ለማንኛውም ኑሮ ችግሩ፣ ሁኔታው፣ ሲስተሙ ሁሉ ነገር በጊዜ ሂደት ይስተካከላል ብዬ የማምን ሰው ነኝ። ምክንያቱም እንዲሁ አንቀርም፣ እንዲሁ እንደ ደከረትን አንቀርም። ጨልምም መንገቱ አይቀርም። ቤት ሰርተሻል፣ ጊቢ ቤት በዛው እዚህ ደርሰሻል፣ አሳክተሽዋል። ያ ያለፈ ችግር በጣም ዝቅ ያልሽበት ጊዜ ጥላላ ለበጎ ነበር፣ ለእውነት ነበር፣ ጽናትሽን ለማሳየት ነበር። በጣም ነው የሚደንቀው። አሁን ሶሻል ሚዲያ ላይ ቪዲዮሽን ሳይ በጣም ቀብጣ ያደገች በቃ የሆነ ሁሉ ነገሩ የተትረፈረፈላት እኔ ምን አይነት ስበስ ለብዙ ሰው መክረ የራሱ ይናገር እንደዛ ብዬ አሁን ላይ ግን ለማንም ሰው ደረት ነች የምናገር ይችላል ለራሴ ክሬዲት በጣም መስጠት እፈልጋለሁ። ሶሻል ሚዲያውን ብትል ሶሻል ሚዲያ የሚፈልገውን ነገር ነው። ለሶሻል ሚዲያ የሚያስፈልገውን ነገር ነው የሚሰጥ ስለኔ ፕራይቬት ማንም ሰው ያቅ አንቺ ማካፈል የፈለግሽውን ብቻ

ነው። አሁን ስንት ሆነ ማለት ነው? ቅድም ጀመሪው ነበር ማስላት አስራ አራት ዓመት ስራ ከጀመር የጃንሆ እየወረዱ ጊዜ ይነገራል አይነገርም። ሀያ ስድስት በስንት በስንት ዓመት ማለት ነው? በአስራ ሁለት ዓመት ነው የሆሉ በአስራ ሶስት ዓመት ነው የሆሉ የተፈጠረው በጊዜ ነው። ችግር እንደዚህ ያስፈንጥረት በአስራ አራት ዓመቷ ላይ የራሷን ዩኒፎርም የምታሰፋ የራሷን ወጪዎች ከቨር የምታደርግ ሴት ነበረች። እንግዲህ ያልሰራችው ስራ የለም። የሰራቻቸውን ስራዎች በተወሰነ መልክ ጠቅሳቸዋለች፣ ላሰማችሁ ሊስት ነው ነበር። ሊስት ነው አንድ ነው ስሎም ሰዓት ስለማይሻማኝ ከትምህርት መጥቼ መስራት ስለምችል፣ ከዛ ስኳር አትክልት ምናምን ታዞር ነበር። ፍራፍሬ ያዞር አለው በዛ ይመስለኛል። ሩቅ ነው። ከዛ ይዘመት ምናምን ዩኒቨርሲቲ። የድሃ ልጅ ሴት የመጀመሪያ ልጅ የድሃ ሴት የመጀመሪያ ልጅ ሪስፖንሲብሊቲውን እንድታስበው ነው እንደዚህ አድርጌ የመጀመሪያ ልጅ ሆነ ከዛ ሌላ ልጅ ሆነ ከዛ አባት ሳይኖር ከዛ ስ በጣም ስትራግል ሽሜች፣ ከእናትህ የሚወጣውን የእያንዳንዱን የሚለውን የችግር ድምፅ አንተ ነህ መጀመሪያ የምትሰማው። ሁለተኛ እናት ማለት በቃ አንተ ነህ ቀድመህ የምትሰማው። እናቴ የሰው ቤት እንጀራ ተጋግር ነበረ እና በደሞዝ አይደለም የተጋግረው። እንጀራ ስትጋግር ሁለት እንጀራ ይሰጧታል ያን እንጀራ ምታ እልኛ ነው ምትጠራት። በላ እንጀራ ጋግራ ትመጣና ጠዋት አስራሁለት ሰዓት ትሄድ እና ብቅል ትቆላለች። በደንብ ሳር የብቅል እንትን ለጠላ ሲሆን ያራል እንትን ማለት አለበት። ሰው ትንሽ ወደ መሀል ገባ ሲል እንዲበላ ሲሆን ትቀንስና አሽታ ይዛልን ትመጣለች ለኛ። አትበላምሷም ከዛ የሆነ ግን ታመመች። በቃ ታመመች ስትል ደም ነው ምግብ አልበላ። ሐኪም ቤት ሄደን መድኃኒት አንድ ቅድስት የምትባለው ዩኒቨርሲቲ ያስተማ ተማሪ ነች። መድኃኒቱን ከእሷ ብር ጠይቄ ገዛሁላት እና ምግብ መብላት አለባት ምናምን ነገር ተባለ። መድኃኒቱን ገዝቼ ይሄ እንዴት ነው? መድኃኒቱን ገዝቼ አለ እኮ መድኃኒቱን ማወቅ ትችላለች ግን ምግብ መብላት አለባት። የምግብ ብር አልነበረኝም። ቻው ለክ ልጅ ነኝ እኮ መማር ፈልጋለሁ። በጣም ጎበዝ ተማሪ ነኝ። በጣም መንሴስ በጣም ጀግና ተማሪ የደረጃ የደረጃ ተማሪ ግን እሱ እሱ ነገር አያገቡም ነገ ለአንቺ ሲል አደለም ዛሬ ለአንተ ሲል አደለም የሚያልፍ ለአንቺ ሲል አይደለም ዛሬ ነገ መተካት ስላለበት ዛሬ ግድ ይከ የሚደንቅ ነው በጣም እኔ የሰውን ልጅ እንዲህ በውጭ መገመት በቃ በፍጹም አይቻልም ማለት ትናንትና ምን አይነት ስም ስንሰጣት እንደነበር ሁላችንም የምታውቁት ነው እዚህ ሚዲያ ላይ ያለ ሰው በሙሉ አሁን ላይ እቺ ልጅ ሁሉንም አፍ በሚያዘጋ መልኩ የሰራቻቸው ስራዎች በጣም ያስደንቁ ናቸው ይሄን መልክ ይዛ ዝቅ ብላ ለመስራት መወሰኗ ሁለተኛ የድሃ ልጅ ሆና ቁጭ ብላ ቤተሰብ ማጠብቅ በቃ እራሷን አሸንፋ ለእናቷም ለመድረስ ኦማይ ጋሽ ብቻ በጣም አድንቅያታለሁ ኖሃሚትዬ፣ ትመችኛለሽ ከዚህ በኋላ በርችልኝ ማለት ነው። አንድን መጽሐፍ ውስጡን አይተው ሳያጠኑት ያሳዝናል ቢፈርዱበት በሽፋኑ ነው የተባለው። አዎ፣ ስለዚህ በሽፋኑ አንፍረድ ለማለት ነው። ይውላችሁ፣ እግዚአብሔር ቀናችሁን ካልጻፈባችሁ እንድትሞቱ ካልተወሰነባችሁ፣ በዚህ ቀን ነው የምትሞቱት ተብላችሁ በእግዚአብሔር ካልተወሰነባችሁ በስተቀር አትሞቱ፣ በፍጹም አትሞቱም። ጋይስ ይሄን ቪዲዮ

አትሞቱም እግዚአብሔር ከጻፈላችሁ ቀን ውጪ አትሞቱም። እርግጠኝነት ነው የምነግራችሁና በፍጹም ተስፋ እንዳቆርጡ ይውላችሁ። ገንዘብ ማጣት፣ ድህነት፣ ረሃብ፣ በቤተሰብ መገፋት፣ በሚወዱ ሰው መካድ፣ እነዚህ ነገሮች ማለት ነው ወደ ሞት ይገፋፉናል፣ ራስን ወደ ማጥፋት ይገፋፉናል። ግን እናንተ ስለፈለጋችሁ የሚሆን ነገር የለም። ጋይስ በፍጹም ራሳችሁን ለማጥፋት ራሳችሁን ወደ አልሆነ ነገር ለመውሰድ አትፋጠኑ፣ በፍጹም ምክንያቱም የእግዚአብሔር ቀን ይመጣል፣ የእግዚአብሔር ቀን ይመጣል። እኔ በዛ አምናለሁ። እንዲህ በአንዴ ነው ተረክ ብላችሁ በቀላል ታሪክ የሚቀያየረው። ግን እግዚአብሔርን በህይወታችሁ ውስጥ አስገቡት። ትልቁ ጨዋታ ደግሞ ያ ነው። እንዴት ነው እግዚአብሔር እግዚአብሔርን በህይወታችን እናስገባው? የመጀመሪያው ነገር አመስጋኝ በመሆን ነው። ባለን ነገር በሙሉ ማመስገን፣ በቃ ከዚህ ይጀምራል። ከዛ የተሰጠንን ነገር መቀበል። ኦኬ፣ ደሃነን ኦኬ፣ ይሁን አክሴፕት ማድረግ ማለት ድህነትን ይዞ ለመኖር አይደለም። አክሴፕት የምታደርጉት እመኑ፣ ድሃ መሆናችሁን እመኑ። ምንም ይጎ መወጠር አያስፈልግም። እንደሌላችሁ እመኑ። ከዛ ስታምን ነው ወደ ቀጣዩ ስቴፕ የምትሄደው ወደ መለወጥ የምትሄደው፣ እንጂ ሳትሆን ነኝ ማለት በቃ ችጋራም ድሀ ሆነ አደለውም ብለምትሰግጥ ከሆነ መቼም ለመለወጥ ዝግጁ አደለም። አሞ አላመመኝም ካልክ ለመዳን ዝግጁ አደለም እንደማለት ነው። ዱቤ ወስዳችሁ ወስዳችሁ ስድስት ወር ያለፋችሁ ሰዎች ስልክ ስደውል ማታነብሱ፣ ቴክስት ስልክላችሁ ማትመልሱ፣ በዚህ ጋር ስታልፉ ገላምጣችሁ የምታልፉ ሰዎች ስማችሁን ቲክቶክ ላይ ላሰጣውነ ድሩን ታመጣላችሁ ወይስ ስማችሁ ላስታው? ቆራጥ ቆራጥ ውሳኔ ቆራ ነገ ከነ ጎዳ ሸምሴ እኔንም ስማምጥቶ አይቀርም። እከፍላለሁ እከፍላለሁ ወዲያውን መከፍለው ሸምሴዬ። አይሄ ቲክቶክ ማያሳየን ይለም። አሁን የቀረን አስካሉ ነው ቡና ጠጪ የምትሉ አፓርት ብቻ ከሚንግሱ ምን ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ያለ ዱቤ ትንሽ ኑሮ ናት። ምክንያቱም ሰላሳ እስኪመጣ ድረስ ከዛኛው ሰላሳ የሚቆረጥ እዚኛው ሰላሳ ላይ ምን በደራት ነገር አለች። ላይፋችን እኮ ዘመን እሳ ዘመነ ኦዲት አራት ዘመን ነው ያለው። የአራቱም ሳምንት በዚህ ሁኔታ እንዴት ነው? ብዙ አንበደርም፣ አይኖርም። ዱቤ ለወዳጅህ አትስጥ፣ ወዳጅህንም ገንዘቡንም ታጣለህ ነው የሚባለው። ሲሆን ሲሆን ዘመን ብለን ትንሽ ፈንጠር አድርገን ጨዋታችንን በደብዳቤ በወረቀት የሰመረ በእማኝ የሰመረ ቢሆን መልካም ነው። ላለመካረካል ፊርማም ካልተቻለ እኔ ያለው ዱቤ ሌላ ታሪክ አመጥተዋል። እንግዲህ የሱቅ ባለቤቶች በሚዲያ መጥተው እናጋልጠዋለን ከት ካልከፈላችሁ እያሉ ነው፣ ዱቤ ያለባችሁ ክፈሉ። እኔ በወራንዴ ነው ከፍለው፣ ስለዚህ አንድ ወር ከፍያለሁ። ማንኛውም ፈታ ብላችኋል፣ እርግጠኛ ነኝ። ይመቻችሁ። በቀጣይ ቪዲዮ እንገናኛለን። ፒሳውት